ምን ማለት እንዳለብኝ ምን ማድረግ እንዳለብኝ በጣም ጭነቅ ብሎኛል፣ በጣምም ግራ ገብቶኛል። ይህ የሆነው ደግሞ በተለይ በተለይ እህቶቼ እየተጨነቃችሁ ያላችሁ የሀይሚና ብሩኬ ቤተሰቦች እያለቀሳችሁ ያላችሁ የእውነት በጣም ከልብ አዝናለሁ ምክንያቱም እናንተ የምታለቅሱት ከልባችሁ ነው። የምታዝኑት፣ የምትወዱት ከልባችሁ ነው። እና እነሱ ደግሞ እንደዛ ሲሆኑ ማየት በጣም ከባድ ነው። በጣም ያማል። እውነቴን ነው ምላችሁ ዳኒሮስትም ሮስትም ዘና ፈታ እያለ ነው። እንግዲህ አይታችሁታል፣ በየሆቴሉ ልደቱን ሲያከብር፣ ጥሬ ሲበላ፣ ቁርጥ ሲቆርጥ ነበረ። ሶሲ ተብየዋም እያያችኋት ነው። በየሚዲያው እንጥጥ እንጥጥ እያለች ነው በቲክቶክ ብትሉ በኢንስታግራም ብትሉ እንደፈለጉ እነሱ እየተዝናኑ ነው እየዘለሉ ነው። ማንም ያዝነው? ማን ነው እየተጨነቀ ያለው? እኛ፣ ሀይሚና ብሩኬ ከነ ቤተሰቦቻቸው ከነ ፋሚሊዎቻቸው እየተጨነቁ ያሉት እነሱ ናቸው። ማሴን ነው ምላችሁ። አሁን ላይ ሀይሚና ብሩኬን የሚያስፈልጋቸው ሰው ነው በቃ አንቺም ታይ፣ አንተም ታይ፣ ተው ብሎ የሚቆነጥጣቸው ሰው ያስፈልጋል። የምር በቃ ተው ብሎ ኮስተር የሚልባቸው ሰው ያስፈልጋል። ምክንያቱም እነዚህ ሁለት ልጆች አንዴ ከዳኒ ጋር ትመጣለች ሀይሚ፣ አንዴ ከሶሲ ጋር ይመጣል። በቃ ብቻቸውን መነጋገር አልቻሉም። አንድ ቀን ነው ብቻቸውን የመጡት። መግባባት አልቻሉም። ስለዚህ እነዚህ ልጆች ሁለቱንም ተቆጥቶ አግባብቶ መክሮ የሚያስተካክላቸው ሰው ያስፈልጋል። በእውነት በደንብ አድርጎ ሚስጥሩን አሳውቆ እባካችሁ በቃ ይሄ ይሄ እንደዚህ እንደዚህ ነው ብሎ ቁጭ አድርጎ በሰነ ስርዓት ተቆጥቶ የሚያመካክራቸው ሰው ያስፈልጋል። እውነት ይሄን እንምላችሁ። ይሄ ደግሞ ወይ ፍጼ ነው ፍጼ እንግዲህ ዝም አልልም ብለህ ነበረ። ግን ምን እስከሚሆኑ ነው የምጠብቀው? ማለት አንተ ተስፋ ሰጥተህናል እስካሁን ድረስ ተስፋ እያደረግን ያለ ነው አንተን ነው። እንዲሁም ደግሞ ሀብቴን ነበረ። ሀብቴ ደግሞ ያው ሁሉም የየራሱ ሩጫ አለ። ያው የመንግስት መስሪያ ቤት ደግሞ በተለይ ከሆነ እንኳን አይደለም፣ እንደፈለጋችሁ እንጠጥብላችሁ የምትወጡበት አይደለም። በጣም ከባድ ነው። ሰው ታሞ እንኳን አይደለም ሰው ለማስታረቅ ይቅርና ሰው ታሞ ሰው ሞቱ ራሱ ማለት ነው የማይፈቀድ ህግ ነው። የኢትዮጵያ መስሪያ ቤት ማለት ነው በጣም በጣም ከባድ ነው። የእናት ሞት እንኳን ከሶስት ቀን በላይ አይፈቀድም እንኳን አይደለም ለሌላ። እና ሀብቴ እንግዲህ እየተመቸኝ አይደለም ብሏል። ግን መሌ እንግዲህ አዲስ አበባ እመጣለሁ ብሎ ነበረ ባለፈውም እና ከዚህ በኋላ ማንም ሰው ቢሆን እኔ ማውራት ብቻ አይደለም፣ በቃ ተግባርም እንፈልጋለን። ሀይሚ ሀይሚና ብሩኬ አሁን ላይ እየተግባቡ አይደለም። ነገሮች እየተባባሱ ስለሆነ በቃ እባካችሁ ፍጠኑ፣ በቃ ከዚህ በላይ ምንም አያስፈልግም፣ ይበቃል። ፍጠኑና እነዚህ ልጆች ሁለታችሁም ተቆጥታችሁ አስማማችሁ፣ እባካችሁ እባካችሁ። ከዚህ በኋላ እኛ እኛለን ወይም ደግሞ ይታረቃሉ ምናምን የሚባል ወሬ አይደለም። በቃ ተግብሩልን እባካችሁ መታችሁ ፍጼም መሌም እባክህ፣ ከዚህ በኋላ ምንም ችላ የሚያስብል ነገር የለም። የባሰ ነገር ሳይመጣ እነዚህን ሁለት ልጆች መታችሁ አስታርቋቸው። በቃ ከዚህ በላይ መቆየቱ ሌላ ችግር፣ ሌላ ጣጣ ማምጣት ነው። ይበቃል በቃ። እኔ ከዚህ በኋላ ማለት ተስፋ የሚሰጠን ሰው አይደለም የምንፈልገው፣ በቃ መጥቶ በገሀድ ተግብሮ የሚያሳየን ሰው ነው በቃ ይበቃቸዋል ብሎ ቆንጥጦ ተቆጥቶ ሁለቱንን ቁጭ አርጎ መክሮ የሚያስማማ ሰው ነው የምንፈልገው። ሌላ ደግሞ አንዳንድ ኮሜንቶች ሶሲ አስተዋይ ሴት ናት ስትሉ አይቻለሁ። ና እስኪ የተወራልሽን በተግባር አሳየን። ሶሲ እባክሽ ሃይሚ ባሏ ያልሆነ ቦታ እንዳይደርስ እንዳይከሰስ እንዲሁም ደግሞ ሰው እንዳይጎዳ የቻለችውን ከዳኒ ጋር ግብግቡ እንዲበርድ የቻለችውን እያደረገች ነው። ዛሬ በጣም በጣም በጣም ያለፈ ስህተቷን ሁሉ እስከ ማመን ድረስ ደርሳለች። በቃ ጥፋት ነበር በዛን ጊዜ ያው ብሩ ያን ጊዜ ይቅርታ ስላችሁ የት ነበራችሁ ስላለ ያን ጊዜ የኔ ስህተት ነው ብላለች። ነገሩን ለማስቆም ለማብረድ እየሞከረች ነው። እሺ አንቺ ደግሞ እስኪት ድርሻሽን ቢያንስ ድርሻሽን ተወጭ። እስካሁን ድረስ በቃ አንዴ ያን ጊዜ የራስህ ጉዳይ ካመንክመነኝ ካላመንክ አትመነኝ ብለሽ ጥለሽው ሄደሻል ዳንኤል። ከዛ ወዲህ ግን ምን ማለት እስኪ፣ ቢያንስ እንኳን ማለት ነው ሀይሚ። አሁን የእናንተ ህይወት እንዳይፈርስ ጥረት እያደረገች ነው። ብሩኬም የእናንተ ህይወት እንዳይፈርስ ብዙ ነገር ጥረት አድርገዋል። እስኪ እዚህ ጋር ቁም ነገር ስሪ ሶሲ ቢያንስ ባልሽን ያዥ። እስኪ የእናንተ ህይወት እንዳይፈርስ እነሱ እንደሚሞክሩት ሁሉ እንዴ፣ እስኪ እናንተ ሞክሩ። የሃይሚና የብሩክ ህይወት እንዳይፈርስ ቢያንስ እንኳን። በእኛ ምክንያት ነው እንደዚህ የሆኑት። ስለዚህ ይሄ ነገር በእኛ ምክንያት እንደዚህ መሆን የለበትም ብላችሁ እንኳን አንድ ቀን እንኳን ቪዲዮ ለመስራት አትሞክሩም እንዴ? እንዴ! እዚህ ጋር ምንን ነው የሚመሰክረው? የእናንተ ዝምታ፣ የእናንተ ዝም ማለት ቢያንስ እንኳን እስካሁን ይሄ ሁሉ ቪዲዮ ሲለቀቅ ስንት ጊዜ ሆነ? አሁን ስንት ጊዜ ሆነ? ከሳምንት በላይ ሆኗቸዋል። ግን አንድ ቀን እንኳን በእኛ ምክንያት እንደዚህ መሆን የለባችሁም፣ ስለዚህ ሁለታችሁ እንኳን ይሁን በቃ መታረቅ አለባችሁ ብለው አንድ ነገር ሲሉ፣ ሶሲም ስትላል ሰማሁትም ያኛው ያኛው ማግ ያኛው ማሰራው ሁሉ ማለያየት ነው ማባባስ ነው ጭራሽ። ሃይሜ የኔ ቆንጆ ሃይሜ የኔ እንትን አንቺ እንዲከፋሽ አልፈልግም፣ አንቺ ብቻ ደህና ሆኝልኝ፣ አንቺ ብቻ ሰላም ሆኝልኝ እያለ ቅቤው ማቁላላት ጀመረ በምላሱ ማለት ነው። ስለዚህ ሶሲ ያኛው ባልሽን ታየው፣ ግን ቢያንስ እንደዚህ አታደርግ ብለሽ እንኳን እስኪ ቪዲዮ ስሪ ለምን እንደዚህ ታደርጋለህ፣ የሰው ሕይወት መበጥበጥ ጥሩ አይደለም ብለሽ እንኳን ቪዲዮ ለምን አልሰራሽም እስካሁን ድረስ? እስኪ ትህትናሽንና መልካምነትሽን እንየው እስኪ ዝጋ። እስኪ እንደው ፈረዱ ቤተሰብ ምንን ነው የሚያመለክተው? አሁን ይሄ ሀይሚና ብሩኬ በእኛ ምክንያት እንደዚህ መሆን የለበትም ብለው የእነሱን ህይወት ለማስተካከል እርስ በርሳቸው ይጣላሉ። እነሱ ግን ጭራሽ እየሳቁ እየተደሰቱ አንድ ቀን እንኳን እስኪ እንደዚህ አትሆኑ እንኳን ብለው አያውቁም። የእውነት በጣም በቃ ስራችሁ ሁሉ የሁለቱን ሀይሜና ብሩኬ ራሱ ይህን ማስተዋል እንዴት እንዳቃታችሁ አላቅም። እንዴት አቃታችሁ? ሀይሜ ብሩኬ እንዴት ነው ይህን ማስተዋል ያቃታ? አንዴ ቢያንስ እንኳን በእኛ ምክንያት እንደዚህ መሆን የለባችሁ መታረቅ አለባችሁ ብለው እንኳን ብላ እንኳን የሆነ መግቢያ እንኳን ቪዲዮ እንኳን መስራት የለባት እስካሁን ድረስ ምንም ስትል አልሰማኋት። እስኪ ቁም ነገር ስሪ እዚህ ጋር ማለት ነው። አው ይቅርታ ጠይቀሻል። ከልብሽም ባይሆን ይቅርታ ሃይም ይቅርታ ለማለት ፍራንክ ነው ለማለት ሞክረሻል። ግን ደግሞ ባልሽን ታው በይስኪ ታው ይሄ ነገር አይሆንም ለማለት ሞክር። በቃ ቪዲዮ ቢያንስ ቪዲዮ ስሪ እስኪ። ይሄ ነገር አይሆንም በቃ። የእነሱ ህይወት ማበጣበጥ የለብህም ዳኒ። ከህይወታ ከህይወታቸው ውጣ በይስኪ።